ሰላም አሌይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኔ ያለሁ ደህና ነኝ፣ አልሐምዱሊላህ። ጽናት ክፍል ስልሳ ሀሳብ ስልሳ ምናምን ይዘላችሁ መጥቻለሁ። ይህ ቪዲዮ ሻላ ላይክ እንደሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ይዘላችሁ መጣሁን ኪራ እንደጠፋ ነው፣ ወደ ቤት አልተመለሰም። ጽናትና እንትና በጣም የተከራከረ ነው። ምክንያቱም ፎቶዋ አሁንም አለ እጁ ላይ ማለት ነው። የባለ ሆይ የለቀቀባ ፎቶ እጁ ላይ አሁንም አለ። ጨርሶ አለቀቀውም። ፅናት እና እያወሩ ነው ማለት ነው። ልምጣ አልምጣ። ምክንያቱም የንትናን ጉዳ ልትነግራት ማለት ነው። አንድነት ትን ስላላቸው፣ ከዛም በኋላ ልምጣ ስትላት አይ ከፍቶኛል፣ እና እንዳመጭ ብላት። ለምንድን ነው እንዳመጭ ያለቻት? እህቷ ስለ ፍቅር ጠይቃት ደብሯት ነው ማለት ነው። ከዛም በኋላ ጽናትም ደብሯት ከዛ፣ እንውጣለቻት ደብሮሻል ስትላት፣ ሀሴት ና ደብሮኛል፣ እንውጣ ስትላት፣ አይ ኪራ ነበር እንደዛ የሚለኝ አለቻት። ከዛ ጽናትና ሀሴትም ጥራ ያዘወጡና ከዛ ጽናት ኪራም የሚመስል ሳየ ጽናት እና ሄዳ አቅፍ አደረገችው። ከዛ ኪራ ግን እንትና ቤት መጥቷል ማለት ነው፣ ጓደኛዋ ቤት። ከዛም በኋላ እየሮጠች ጓደኛዋ ቤት ስትሄድ ጽናት ኪራን አገኘችው ማለት ነው። ኪራ እንትና ጋር ሲያወሩ እያሉ እያወሩ እያሉ አንቺ ልጄ እንደሌሎቹ ናቸው ምናምን ብሏት ጥላ ሄድ ሲል ከዛ እንትና አለችው። ጽናትን በጣም እየስደባትና በጣም እያንቆሻሻ ነው። ምክንያቱም በምን እንደሆነ ሳይገባው ጽናትን እየተናገረ ነበረ። ከዛም በኋላ ጽናት ወደዚህ ቤት መጣች ማለት ነው። ከዛም በኋላ ድንግ ድንግጠነች ኪሩ ብላ ቅፍል ታረገው አረገችው። ከዛ በእጁ እየጠባበሰችው ያለ እጇን ወደ ዛ እንትን አለ። ምክንያቱም እሱ አላወቀችም በምን ምክንያት ሆነ እንደዚህ እንደሆነ ማለት ነው እሷና እሷ ግን ተቃቅፈው ተኝተው ተቀቅፎ ተኝተው አይቷን ነው ከእንትና ጋ ማለት ነው። እንደዚያው ነው። ከዚያም በኋላ ተቀቅፎ በተኙበት ሰዓት ስላያቸው እንደዚህ ሲል እጇን ወደዛ ግፍተር አረጋት ማለት ነው። እሷን በቃ ጠልጠኛል ማለት ነው እያለች አውጥቼሻለሁ። ለመርሳት እያሰብኩ ነበረ፣ ግን አንቺ ደጋግመሽ እየመጣሽ ወይ ልቤን ባትሰብሪው ይላታል። እሷም በቃ እኔ ሄድልሃለሁ አለችው እና ይችል ስትነሳ አይ አንቺ ተቀመጪ፣ እኔ ሄዳለሁ አለና ጥሏት ሄደ። ጥሏት ወደ ቤት ወደ ቤቱ ሄደ ማለት ነው። ወደ ቤት ውስጥ ሲሄድ ደግሞ እኔም በቃ እጅ ምግብ ልስራለት አለች። ወደ ቤት ውስጥ ሲሄድ ሀሳ ይጥፋ ሳሎን ጠበቀችው። ሳሎን የት ጠፍተህ ነው በእናትህ ሰው ይጭነቃላትልም እንዲህ አለች። ሄዳ ጥምጥም አለችበት። ጥምጥም እንዳለችበት ጽናት መጣችና አይና- አይናቸውን እያየቻቸው ነበረ። እነሱም ተቃቅፈው በዛው ጭለጥ ብለዋል። ሀሴትም እንከብል ያለች ማለት ነው። ከዛ ጽናት መጣችና አየቻቸው። ተገትረው ምና ነው ሰው ይጨነቃላትልም እንዴ ምናሉ እያለችው ሀሴት ግን ብላ ተገርማ ታያቸዋለች ሀሴት ፍቅር የገባላት ይመስላል። ነገሩ አይገርምም። ውስጧ ገላ ላይ ነው፣ ከስር ሌላ ናት ማለት ነው እንጂ ኪራማ። እንደዚህ ና፣ ተጨንቀሻል ማለት ነው። አስጨነኳችሁ አለ ና። በጣም ነው የተጨነቀ፣ ምንላህ ነው። ቆይ አንተን ያው በጠፋ አትፈልገኝ ማለት ነው ላለች። እሷ ግን ምንም የጨነቃት አመስለን ማለት ነው። ከዛ አንገታቸው እንደ ጽናትን በዛ ተናዳ ጥላቸው ሄደች ማለት ነው። ከዛም በኋላ ቁጭ እንዳሉበት ምሩ መጣች እንዳ ወይኔ የሙን ነህና አስጨነቅኩ እያለችው አስጨነኳቸው ደግሞ ይቅርታ አርጉልኝ በቀ ጓደኞቼ ስላስጨነኳቸው እያለ አይ ራሴ የማዳመጥበት ቦታ ሄጄ ነበረ ምናምን አላቸው ማለት ነው። ሴትም

ከዚያ ቤት ውስጥ ነው ያለችው። ያው እንትና ሀሴት አትናት ነው ማለት ነው። ምክንያቱም እንትንና እሷና ሀሴት እናንትና ያላቸውን ነገር ስለሰማቸውልንም ነገር እናትናገር ባት ፈርታ ማለት ነው። ከዚህ ሁሉ ብትናገር ይሻል ይሻል ሀሴት ማለት ነው። ይሄ ነው እኔን እንዲያሰቃየኝ ና እኔ ሰዎች ንከፋፈንላል ከምንት እውነቱን ነገር የፅናት ላይ የሚያረኩት ነገር ነገር አረግብሽ አለ ብሎ ይንብለሽ መናገር ነው እንጂ ያለብሽ እንደዚህ የሰው ህይወት ላይ እንትን ማለት የለብሽም ነው ማለት ነው። እና በሰው ህይወት የምትጫወቱ ሰዎች በሰው ህይወት ከመጫወታችሁ ይልቅ እውነቱን ተናግራችሁ እንትን ማለት አለባቸው ማለት ነው። እና በጣም ከባድ ነው። ሰው ህይወት አትጫወቱ። ማንኛቸውም ሰውን ማለት ነው። ኪራና አንቺና እንደሆኑ መገናኛ ታቃይ ማንቺ እሱ አንቺን ለመዳር ብትል ትላለች። አንቺ ግን ማለት ነው፣ አንቺ ግን የጽናትን ህይወት አፈላሽሽ ማለት ነው። ኪራውም እንደዛ የሆነው በአንቺ ምክንያት ነው። ምክንያቱም አንቺ ወደሽ አይደለም ግን አንቺም ወጥተሽ አይደለም ሰውየው አሰቃይሽ ያለው እና ፎቶ ሼልክልሽ ያለው እንደዚህ ስላልዳመጠቻችሁ ነው። ያፈንሻት እና ያሰርሻት ማለት ነው። እና በጣም ከባድ ነው፣ እውነት ለመናገር እንደዚህ ሰብሰብ የምታረጉ ነገሮች ማለት ነው። ወደ ኪራብ ይናገሩ ጥሩ ሰው መቼ ጥሩ ሰው የመጣው ማንም አልመጣም።